መንግስት የቤት እጥረትን ለመከላከል ሁነኛ መፍትሄ ይሆናል በሚል አዲስ ቁጠባ ሊጀምር ከጫፍ መድረሱ ታውቋል። በዚህ መሰረትም ከሰራተኞችና ከአሰሪዎች ቁጠባ በመሰብሰብ የቤቶች ፋይናንስ ኮርፖሬሽንና የቤቶች ፈንድ ሊቋቋሙ መሆኑን ሰምተናል። ይህ አሰራር ቤት ፈላጊዎችን ምን ያህል ይጠቅማል የሚለውን በዝርዝር እንመለከታለን። በሌላ በኩል ደግሞ ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘ ነው መረጃ ያሳያል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉም አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አዲስ አበባን ጨምሮ ትላልቅ ከተሞች ካሉባቸው በርካታ ችግሮች መካከል የመኖሪያ ቤት እጦት በቀዳሚነት ቢጠቀስም መንግስት እየተገበራቸው ያሉ የቤት ማግኛ አማራጮችም ለችግሩ ሁነኛ መፍትሄ ሊሆኑ አልቻሉም። አሁን ላይ ደግሞ እስካሁን ከተሞከሩት የቤት አማራጮች ለየት ያለ አማራጭ ለመተግበር መንግስት እንቅስቃሴ መጀመሩን ያገኘነው መረጃ ያሳያል። በትላልቅ ከተሞች ለሚነሳው የቤት ችግር ሁነኛ መፍትሄ ለመስጠትም የቤቶች ፋይናንስ ኮርፖሬሽንን እና የቤቶች ፈ ንድን ለማቋቋም የሚያስችል ረቂቅ አዋጅ እየተዘጋጀ ይገኛል። የኢትዮጵያ ቤቶች ፋይናንስ ኮርፖሬሽን የቤቶች ፈንድን የሚያስተዳድር ተቋም ሲሆን የቤቶች ፋይናንስ ኮርፖሬሽን ተጠሪነት ደግሞ ለብሔራዊ ባንክ እንደሚሆንም በረቂቅ አዋጁ ላይ ተገልጿል። ረቂቅ አዋጁ ጸድቆ ወደ ተግባር ሲገባ ከሰራተኞችና ከአሰሪዎች ከእያንዳንዳቸው አንድ ነጥብ አምስት በመቶ በቁጠባ በመሰብሰብ ለቤት ገንቢዎች ብድር እንደሚቀርብ በከተማና መሠረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ጸጋዬ ሙሼ ተናግረዋል። የፌዴራልና የክልል መንግስታትም ከዓመታዊ የካፒታል በጀታቸው ላይ አምስት በመቶውን ለቤቶች ፋይናንስ ኮርፖሬሽን ገቢ እንዲያደርጉ በረቂቅ አዋጁ እንዲካተት ተደርገዋል። እንደ አቶ ጸጋዬ ሙሼ ከሆነ በከተሞች የመኖሪያ ቤት ፍላጎትና አቅርቦት አለመጣጣም የቤት ችግሩን አባብሶታል። የሕዝብ ቁጥር መጨመር ደግሞ የቤት ፍላጎትና አቅርቦት እንዳይጣጠሙ ካደረጉ ምክንያቶች አንዱ እንደሆነ ተጠቅሷል። በዋናነት ቤት ሲገነባ ችግር የሆነው የመሬትና የፋይናንስ እጥረት በመሆኑ የከተማ አስተዳደሩ በማህበር ለሚደራጁ መሬት እንደሚያቀርብ አስታውቀዋል። አዲስ የሚቋቋሙት የቤቶች ፋይናንስ ኮርፖሬሽንና የቤቶች ፈንድ ደግሞ የፋይናንስ እጥረትን በመፍታት ዜጎች ቤት እንዲገነቡ ገንዘብ ያቀርባሉ። ከዚህ ቀደም መሬት በጨረታ ብቻ ይገኝ እንደነበር ስራ አስፈጻሚው አንስተው ካሁን በኋላ ግን ከጨረታ በተጨማሪ ከመንግስት ጋር በድርድር ስልት መሬት እንዲቀርብ እንደሚደረግ ነው የጠቆሙት። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ሚጀና በበኩላቸው የቤት ችግርን ለማቃለል መንግስት የተለያዩ የመፍትሄ እርምጃዎችን እየወሰደ ይገኛል ብለዋል። የመንግስትም ሆነ የግል ሰራተኛ ከሚያገኘው ገቢ 1.5 በመቶ በመቆጠብ የቤት ባለቤት የሚሆንበት አማራጭ እየተዘጋጀ ስለመሆኑም አንስተዋል። ከመንግስት ጋር በመተባበር ቤት ከሚገነቡ አጋር ድርጅቶች ጋርም የመግባቢያ ስምምነት መፈረሙንም ጠቅሰዋል። በርከት ያሉ አልሚዎች ወደ ሥራ ከመጡ የቤት ችግር አቅርቦት እጥረትን ይቀርፋሉ ሲሉ ተናግረዋል። በስራ ላይ የነበሩ የህግ ማዕቀፎች ችግር እንደነበረባቸው ጠቅሰው አሁን ላይ ማዕቀፉ እንዲሻሻል እንቅስቃሴ መጀመሩን የገለጹት በዚህ አሰራር ቀደም ሲል ቤት ለማግኘት በ28ና በ460 የተመዘገቡ ነዋሪዎች በምን መልኩ ይስተናገዳሉ ስለሚለው የተገለጸ ነገር የለም። ይህ ከሰራተኞችና ከአሰሪዎች ከእያንዳንዳቸው 1.5 በመቶ በቁጠባ በመሰብሰብ ቤቶችን የመገንባት እንቅስቃሴ በጎረቤት ሀገር ኬንያ ተግባራዊ ከተደረገ አመታት መቆጠራቸውን ያገኘ ነው መረጃ ያሳያል። በሌላ በኩል ደግሞ ለበርካታ ነጋዴዎች ማስጠንቀቂያ መሰጠቱን ሰምተናል። ማስጠንቀቂያው የተሰጠው ከግብር ጋር በተያያዘ መሆኑንና ተጨማሪ ግብር ከፋዮች ከሀገር እንዳይወጡ እግድ መተላለፉን ያገኘ ነው መረጃ ያሳያል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከ149 ሚሊዮን ብር በላይ ያልተከፈለ የግብር ዕዳ ያለባቸው ስምንት ግብር ከፋዮች ከሀገር እንዳይወጡ ለኢሚግሬሽንና ዜግነት አገልግሎት ስም ዝርዝራቸውን ማስተላለፉን አስታውቋል። ቢሮ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 ሂሳብ መዝገብ በባንክ ሂሳባቸው ከሚንቀሳቀሰው ገንዘብ ጋር የማይጣጣም ሆኖ ተገኝተዋል። በብዙ ሚሊዮን የሚቆጠር ገንዘብ በባንክ አካውንታቸው ላይ ቢታይም በሂሳብ መዝገባቸው ላይ ምንም ትርፍ እንዳላገኙ ያሳያሉ። አንዳንዶቹ ደግሞ ገንዘቡን በሕጋዊ ባልሆኑ ጉዳዮች ወጪ አድርገው ማስረጃ ማቅረብ አይችሉም የተባለ ሲሆን፣ የሚመጣው የሂሳብ መዝገብ ፕሮፌሽናል ባልሆኑ ሰዎች እየተዘጋጀ ነጋዴው ችግር ውስጥ እየገባ መሆኑም ተገልጿል። በሌላ መረጃ ደግሞ የአትክልትና ፍራፍሬ ምርት ከ60 በመቶ በላይ ብክነት እንደሚያጋጥመው ተገልጸዋል። ከተለያዩ አካባቢዎች ተመርቶ ወደ ገበያ የሚቀርበው የአትክልትና ፍራፍሬ ምርት በሚጓጓዝበት ወቅት ከ60 በመቶ በላይ የሚሆነው ብክነት እንደሚያጋጥመው የኢትዮጵያ ህብረተሰብ ጤና ኢንስቲትዩት አስታውቋል። የተለያዩ የግብርና ምርቶች ከአዲስ አበባ ዙሪያም ሆነ ራቅ ካሉ አካባቢዎች በትራንስፖርት በሚጓጓዙበት ወቅት በተለይ በአትክልትና ፍራፍሬ ምርቶች ላይ ከፍተኛ የሆነ ብክነት እንደሚያጋጥም የተናገሩት በህብረተሰብ ጤና ኢንስቲትዩት የምግብ ጤና ተመራማሪ ና የዲቪዥን ኃላፊ የሆኑት ዶክተር እንዳለ አማረ ናቸው። ተመራማሪው ይህንን ያሉት በአዲስ አበባ ውስጥ ያለውን የተመጣጠነ ምግብ እጥረት ለመቅረፍ እና ጤናማ የአመጋገብ ስርዓት ለማበጀት ያለመ ኢኮፉድ ሲስተም የተባለ ፕሮጀክት ይፋ ሲደረግ ነው። ፕሮጀክቱ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አጋርነት እና በጋልዌይ ዩኒቨርሲቲ መሪነት በአዲስ አበባ በተመጣጣኝ ዋጋ ሊገኙ የሚችሉ ምግቦች አቅርቦት ላይ ቅድሚያ ለመስጠት ያለመ ነው ተብሏል። አዲስ አበባ ከተማ ከሌሎች አካባቢዎች የሚገቡ የግብርና ምርቶች ተጠቃሚናት ያሉት ዶክተር እንዳለ አንድ ከተማ በበቂ ሁኔታ አምርቶ የመጠቀም እድሉ በጣም አነስተኛ መሆኑን ተናግረዋል። በመሆኑም የተለያዩ የግብርና ምርቶችን ከአጎራባች ከተሞችና ከሩቅ አካባቢዎች እንደሚገቡ የጠቆሙት ዶክተር እንዳለ በዚህም ወቅት በትራንስፖርት በሚጓጓዝበት ወቅት ከፍተኛ የሆነ የምርት ብክነት እንደሚከሰት አስረድተዋል። ለምሳሌ ቲማቲም ተመርቶ ወደ አዲስ አበባ በትራንስፖርት በሚገባበት ወቅት የሚባክነው ብዙ ነው ያሉት ተመራማሪው ዓለም አቀፍ መረጃዎችን መሰረት አድርገው በ የአትክልትና ፍራፍሬ ምርቶች ላይ 60 በመቶ ብክነት እንደሚያጋጥም ጠቁመዋል። ፕሮጀክቱ ብቻውን አዲስ አበባ የምግብ ዋስትናን ለማረጋገጥ ያስችላል ማለት አይቻልም ያሉት ተመራማሪው፣ ነገር ግን የሚመረቱ ምርቶች ደህንነታቸው የተጠበቀና ለጤና ተስማሚ እንዲሆኑ ለማድረግ እንደሚረዳ ገልጸዋል። በሌላ መረጃ ደግሞ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት ይፋ ተደርጓል። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስ እና ብድር አገልግሎት መተግበሪያ በዛሬው ዕለት ይፋ ተደርጓል። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበርና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘውን የዲጂታል ኢንሹራንስ ብድር አገልግሎት በዛሬው ዕለት ይፋ አድርገዋል። ለኢንሹራንስ ተጠቃሚዎች፣ ለሜትር ታክሲ አሽከርካሪዎች እና ለደሞዝተኞች የሚሆን የዲጂታል ብድርና ቁጠባ አገልግሎት እንደሚሰጥበትም ተገልጿል። አጋር ግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ ሰርቪስ አገልግሎት የደንበኞቹን ተለዋዋጭ ፍላጎት የሚያሟሉ የተለያዩ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነም ተነግረዋል። ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ መሆኑን ተገልጿል። አጋር ዲጂታል ኢንሹራንስ ደንበኞች ወደ ኢንሹራንስ ቅርንጫፍ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው ስልካቸውን ብቻ በመጠቀም ለንብረታቸው የመድን ሽፋን ዋስትና መግዛት የሚ የሚችሉበት መሆኑም ተገልጿል። አጋር ሙሉ በሙሉ ዲጂታልና ከወረቀት ንክኪ የጸዳ አገልግሎት በመሆኑ ማንኛውም ግለሰብም ሆነ ድርጅት የካቻ የስልክ መተግበሪያ ላይ በመመዝገብ ብቻ አገልግሎቱን ማግኘት ይችላል ተብሏል። ክብራትና ክብራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትናን